አጀንዳነት የያዝናቸውን ዝርዝር ጉዳዮች ካጋራናቸው በኋላ ሪፖርተራችን አብዮት ከፋለ ከዚሁ ከስቱዲዮ በዚሁ የአጀንዳ ጉዳያችን ላይ ተጨማሪ መረጃ የሚያጋራን ይሆናል። እንዲሁም ደግሞ የሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰም እዚሁ ስቱዲዮ ነው የሚገኙት፣ ወደ በኋላ ላይ እናገኛቸዋለን። ወደ ዝርዝር ጉዳዮቻችን ተመልሰናል። በአማራ ክልል እየተካሄደ በሚገኘው የሀገራዊ ምክክር ኮሚሽን አጀንዳ የማሰባሰብ ሂደት ላይ ተሳታፊ የሆኑ የሃይማኖት አባቶችና የሀገር ሽማግሌዎች የተወከሉበትን የማህበረሰብ ክፍል ጥያቄ ያለገደብ መግለጻቸውን ተናገሩ። ምክክር ኮሚሽኑ ችግሮችንና ጥያቄዎችን በመፍታት ውጤታማ እንደሚሆን ያላቸውን እምነትም ገልጸዋል። ተጨማሪውን ከሰለሞን ዘመኑ እንከታተል። የኢትዮጵያ ሀገራዊ የምክክር ኮሚሽን በባህር ዳር ባዘጋጀው የአማራ ክልል የአጀንዳ ማሰባሰብ ሂደት ላይ ተሳታፊ የአገር ሽማግሌዎችና የሃይማኖት አባቶች የሚያጋጥሙ ችግሮች የሚፈቱት በውይይትና በምክክር መሆኑን አመላክተዋል። ከተለያዩ የክልሉ አካባቢዎች የመጡ የሃይማኖት አባቶች ሀገራዊ የምክክር ሂደቱ ክልሉ ያጋጠመውን ችግር የሚፈታ መሆኑን አስረድተዋል። ለሀገራችን አሁን ይህ ምክክሩ መልካም ዘላቂ መፍትሄ ይሰጣል። ዘላቂ መፍትሄ እንደሚሰጥ ነው። ግን ጦርነቱ ለተወሰነ ካልሆነ በስተቀር ጦርነት ሰው ሞቶ አገር ትዳና ላይ ማለት ዘበት ነው። አገር ትምከር፣ አገር ትዳን በሚል እንቅስቃሴ ያው ጥሩ ምክክር እያደረግን ነው። ተሳትፏችንም ጥሩ ነው። በዚህ በተጨማረ እንግዲህ አላህ ይገዘን። ሃይማኖት አባት ያው ኃላፊነት አለበት ልጅ ሀገር ላይ ተቀምጦ ሁሉም ልጆቹ ናቸው። ሁሉም በሰላም ውሎ እንዲያድር ጥረት መደረግ አለበት። ያንንም ደግሞ እንደዚህ ያለውን በማባበል ያለውንም ቆንጠጥ በማድረግ ሁሉንም አሳምኖና አስወድዶ ወደ ሰላም የማምጣት ጉልበት አለው። ያው እስካሁን ይሄን እንግዲህ ችላ ያልን ቢሆንም ቢመስልም ካሁን እስካሁን የተደረገውን ሂደት አላህ በቃ ብሎን እንደችን ሀገር ሰላም የምትሆንበትን ነገር ከፍተኛ ጥረት እያደረገን ነው ያለ ነው ማለት ነው። አጀንዳ በማሰባሰብ ሂደቱ አሉ የተባሉ ጥያቄዎች እንደተነሱና እንደተሰበሰቡ የገለጹት የሃይማኖት አባቶች ችግሮች እንደሚፈቱ ያላቸውን እምነት አስረድተዋል። ቀደም ሲል አባቶቻችንም ያቆዩት በምክክር እንጂ በጦርነት አይደለም። አሁንም ይሄ ያየሁት ምክክር እውነት ነው። ዘላቂ መፍትሄ የሚሰጥ ነው እውነት የተማርነውን ትምህርት በባህላችን ሰርግም አለ፣ ክርስትናም አለ፣ ሰንበትም አለ፣ ማህበርም አለ። በየርንበት ምክክሩ ጠቃሚ በተቻለ ስለ ሀገር ነው የሚጸለየው። ካህናትም የሃይማኖት አባቶች ጸልዩ በእንተ ሰላም የሚለውን ስለ ሀገር ጉዳይ ነው የሚጸለውእና በየርንበት ትክክለኛ ማስተማር እንችላለን። መነሳት ያለባቸው የግጭት መንስኤ የሆኑትን የልዩነትና የጠብ የሆኑትን በሙሉ ቃስ ይዘናል። ያው እነሱን አሰባስበን ከሌሎቹም ጋር ደግሞ ከሌሎች ያሲያዙ ቡድኖች ጋር አቀናቂ አቀናጅተን አሁን ወደ መጨረሱና እነሱን አንድ ላይ አድርገን ደግሞ ወደ ላይ ወደ ፌዴራል እንዲሄዱ የማቀናጀት ስራ እየሰራን ያለ ነው። ብጦ አድርገን ልቅም አድርገን ያው እንግዲህ በተቻለ መጠን ልዩነት የሚያመጡና ግጭት የሚያመጡ ነገሮች አሰባስበን ይጨርሰናል በአጀንዳ ማሰባሰብ ሂደቱ ተሳታፊ የሀገር ሽማግሌዎች በበኩላቸውም በአጀንዳ ማሰባሰቡ የተወከሉበትን ማህበረሰብ ጥያቄዎች በሙሉ በማንሳት እንደተሳተፉ ገልጸዋል የእኛን ችግር የእኛን ብሶት የአማራውን ችግር እኛው ዘርዝረን የነበሩ አሁንም ያሉ ለግጭቶች መነሻ የሆነው የምንላቸውን ነገሮች የመፍትሄ አካል ብለን የምንላቸውን ነገሮች እያቀረብን ነው እናቶች ያለልቅሶ እንዲኖሩ አባቶች ተጦረው እንዲቀበሩ ህጻናቶች እንዲያድጉ ሁላችንም በዚህ ደረጃ ላይ ተሰልፈን እየመከረ ነው። ምክክሩ ችግሮችን እንደሚፈታ ያላቸውን እምነትም ተናግረዋል። የሀገራዊ ኮሚሽን የሚያደርጋቸው በሙሉ እንቅስቃሴ በሙሉ የአማራን ጥያቄ፣ የኢትዮጵያ ብሔረሰብ ጥያቄ ይመልሳል የሚሉ እምነቱ ስላለኝ እየተሳተፍኩ ነው። እኛ ከሀገራዊ ምክክር ኮሚሽን የምንጠብቀው ያሉበትን ችግር ነቅሰን አጀንዳ ቀርጸን እያቀረብን ነው። አገራዊ ምክክር ኮሚሽኑ ይህን ተቀብሎ አጠቃላይ የተሻለ ውጤት አምጥቶ ይህን ችግር በሰላማዊ መንገድ እንደሚፈታ ነውማም ነው። መነጋገር መወያየትና መደማመጥ ለሰላማዊ ሀገር ግንባታ ያለውን ሚናም ገልጸዋል።